ሰላም የማርማር ሚዲያ ፋምሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ያው ለፍሬሾች አብዛኞቻቸው የትኛውን ልምረጥ የትኛውን እያላችሁ በጣም ተጨናንቃችኋል እና ዛሬ ይዤላችሁ የመጣሁት ስለ ሁለት ዲፓርትሜንት ላውራላችሁ። አንደኛ በጣም በዚህ ሰዓት በአብዛኞቻችሁ ዘንድ ተፈላጊ ሆኖ የተገኘው ሶፍትዌር ኢንጂኒሪንግ እና ሌላኛው ደግሞ ፋርማሲ ሁለቱንም ለእናንተ ይገባል በሚባል ደረጃ ከብዙዎች ጠይቄ ማለት ነው። ስለ ሶፍትዌር ኢንጂኒሪንግ የሶፍትዌር ተማሪዎችን፣ የሶፍትዌር መምህራኖችን ያለውን ሁኔታ ውስጥ ላይ እንዴት እንደሚሰራ እና ውጤት እንዴት እንደሚሰራ ስንወጣ ስንወጣ ምን ያህል ደሞዝ እንደሚከፈልልን እና ስንተመት ምን ያህል እንደሚፈጅ ሶፍትዌር ኢንጂኒሪንግ ላይ ምን ያህል ጊዜ እንደሚቆዩ እና ብዙ ነገሮችን ጠይቄ መልስ ሰጥቶኛል። ያን መልስ ደግሞ እኔ ደግሞ ለእናንተ ያቀርብላችኋል አስባለሁ እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝና እስከ መጨረሻ ብትከታተሉ አሪፍ ይሆንላቸዋል። ምክንያቱም ዝም ብላችሁ የሆነ ሰው ስላለ ብቻ ከመምረጥ ይልቅ ዲፓርትሜንት ስትመርጡ የሆነ በመረጃ ላይ የተደገፈ ቢሆን አፕሬሽት ይደረጋል ማለት ነው። ለዛ ለእናንተ ፍላጎታቸው ሶፍትዌር ኢንጂኒሪንግ ከሆነ ሶፍትዌር ኢንጂኒሪንግ ምንድን ነው የሚለውን ቅድሚያ እናያለን። ከዛ ን ስለ ፋርማሲ እናውራለን ማለት ነው። ፋርማሲ ውስጥ የሚሰጣቸው ትምህርቶች፣ ሲነውጣስ ምን እንሰራለን የሚባሉትን ኢቼንድ ኤቭሪቲንግ እናውራለን ማለት ነው። እስከ መጨረሻ ተከታተሉኝ። ስንጀምር ያው ሶፍትዌር ኢንጂኒሪንግ በአሁኑ ሰዓት በብዙ ተማሪዎች ተፈላጊ እየሆነ የመጣ ኢንጂኒሪንግ ፊልድ ነው። የተለያዩ ሶፍትዌሮች ሲስቴም ኦር አፕሊኬሽን ሶፍትዌር ለመስራት እና ለመፍጠር በዩኒቨርሲቲ የሚሰጠው ትምህርት ዘርፍ ሶፍትዌር ኢንጂኒሪንግ ተብሎ ይጠራል ማለት ነው። ጥያቄው አንደኛ ምንድን ነው? በቅድሚያ ምረቃ ዲግሪ መርሐ ግብር የስንት ዓመት ትምህርት ነው ይላል። በአብዛኞቹ የኢትዮጵያ ዩኒቨርሲቲዎች ላይ ያው በአምስት ዓመት የሚወሰድ ነው። ሁለተኛ ጥያቄ ምን አይነት ተማሪ ነው ሶፍትዌር ኢንጂኒሪንግ መግባት አለበት? ያው ሶፍትዌር ኢንጂኒሪንግ ለመግባት ፕሮግራሚንግ ላይ አሪፍ ፍላጎትና ዝንባሌ ያላቸው ተማሪዎች ቢገቡበት ይመረጣል። ሶፍትዌር ኢንጂኒሪንግ ላይ የሚሰጡ የፕሮግራሚንግ ላንጉጅ ትምህርቶች ላይ ጎበዝ ለመሆን ማትስ ወይ ስፔሻል ዲስክሪት ማትስ ማለት ነው ላይ አሪፍ ቢትሆኑ ይመረጣል ማለት ነው። እና ሌላኛው ጥያቄ ምንድን ነው ሶፍትዌር ኢንጂኒሪንግ የሚገባ ተማሪዎች ግዴታ ማወቅ አለባቸው ነገሮች ምን ምን ናቸው ይላል። ሶፍትዌር ኢንጂነሪንግ የሚማር ተማሪ ከታች የተዘረዘሩትን የፕሮግራሚንግ ላንጉዌጅ የትምህርት ዘርፍ መውሰድ እና ማወቅ ይጠበቅበታል ማለት ነው። ለምሳሌ ሰም ኦፍ ሜይን ፕሮግራሚንግ ላንጉዌጅ ምንድነው ሶፍትዌር ላይ ሲ ፕላስ ፕላስ፣ ጃቫ፣ ፓይቴን፣ ኤች ቲ ኤም ኤል ሲኤስኤስ፣ ጃቫ ጃቫ ስክሪፕት፣ ፒኤችፒ እነኚህን የተዘረዘሩትን የፕሮግራሚንግ ላንግጅ የትምህርት ዘርፍ መውሰድ ና ማወቅ ይጠበቅበታል ማለት ነው። ሶፍትዌር ኢንጂነሪንግ ዲዛይን ቢውልድ እና ቴስት ሶፍትዌር አፕሊኬሽኖችን ዲዛይን የሚያደርግ ነው፣ ቢውልድ የሚያደርግ ነው እና ቴስት የሚያደርግ ነው ማለት ነው። ሶፍትዌር ኢንጂነር ተብሎ ሲጠራ እና ሌላኛው አንደርስታንድ ዩዘር ሪኬርሜንት ችግሮችን የሚፈታ ምን በመጠቀም ኮዲንግ ወይም ቴክኖሎጂን በመጠቀም ችግሮችን የሚፈታ እና ፕሮግራሚንግ ላንጌጅን ቱታን ኢንስትራክሽን ኢንቱ ሳምቲንግ የኮምፒውተር ካን አንደርስታንድ የሚያደርግ ሰው ያምን ይባላል ሶፍትዌር ኢንጂኔር ተብሎ ይጠራል ማለት ነው። በሶፍትዌር ኢንጂኒሪንግ የተመረቀ ሰው ምን ምን ስራዎች መስራት ይችላል? ይባላል። በሶፍትዌር ኢንጂኒሪንግ የተመረቀ ሰው ምን ምን ስራዎችን መስራት ይችላል? አንደኛው ያው አፕሊኬሽን ዲቨሎፐር መሆን አለበት። ሳይበር ሴኩሪቲ አናሊስት ይሆናል። ጌም ዲቨሎፐር ይሆናል። ኢንፎርሜሽን ሲስቴም ማናጀር የሚያደርግ ይሆናል። አይቲ ኮንሳልታንት ይሆናል። ማልቲሚዲያ ፕሮግራሜር ይሆናል። ዌብ ዲቨሎፐር፣ ዌብ ዲዛይነር እና ሶፍትዌር ኢንጂኒሪንግ ኢንጂኒር ተብሎ ይጠራል ማለት ነው። ያው ሌላኛው ጥያቄ ሶፍትዌር ኢንጂኒሪንግ የስራ እድሉ እስከምን ድረስ ነው ይላል። በሶፍትዌር ኢንጂኒሪንግ ተመርቄ ስራ ላላገኝ ይችላለው ወይ ብላችሁኛ አይስኩ ሰፊ የሆነ የስራ እድል ይገኝበታል ማለት እንዲም ከሌሎቹ የኢንጂኒሪንግ ፍልዶች የሚለይበት አንድ ነገር የግድ የመንግስት ስራ ላይ መቀጠር አይጠበቅባችሁም ማለት ነው። በሶፍትዌር ኢንጂኒሪንግ የተመረቃ ተማሪ በራሱ የተለያዩ ስራዎችን መስራት ይችላል። ሶ ሌላኛው ጥያቄ ደግሞ የሶፍትዌር ኢንጂኒሪንግ ትምህርት ከባድ ነው ወይስ ቀላል ነው የሚል ነው። ያው አብዛኞቹን ተማሪዎች ጠይቅያቸዋሉ። በሶፍትዌር ኢንጂኒሪንግ ስር ከሚሰጡ ኮርሶች መካከል አብዛኞቹ ፕሮግራሚንግ ላንጉዌጅ፣ ዳታ ስትራክቸር እና አርቲክቸር ኦፍ ኮምፒተር ሲስቴም ናቸው። እና እነሱን በደንብ መረዳት እና ፕራክቲስ ማድረግ ከቻላችሁ ደስ የሚል እና ኢዚ የሆነ ትምህርት መሆኑን ነግሮኛል። ማለት ነው ሰው ገቢውስ ምን ያክል ነው ላላችሁ፣ አንድ የሶፍትዌር ኢንጂኒሪንግ ምሩቅ ስራ ላይ አሪፍ የሚባል ደሞዝ አገኛል። በወር በትንሹ መነሻ ደሞዝ ከአስር ሺህ ብር እስከ ከዛ በላይ ታገኛላችሁ። በዛ ላይ ከመደበኛ ስራ ውጪ በግል የራሳቸውን ስራ ለመስራት ስለሚመች በጣም አሪፍ ገቢ ይኖርበታል ማለት ነው። ሶ ሶፍትዌር ፍላጎት ኖራችሁ በፋሚሊ ኬዝ ምናምን አትግቡ ምናምን ተብላችሁ ወዲያ ላይ እንዳያቀሩ በቻላችሁ መጠን። ዋናው ወሳኝ ነገሩ ፍላጎት ነው። ፍላጎት ኖራችሁ ውስጥ ላይ ገብታችሁ አደርጋለሁ ያላችሁትን ነገር ማድረግ የሚችሉ ከሆነ አፕሼት ሶፍትዌር እንዲገቡ ማለት ነው። ያው ሌላኛው እንደ ሌላኛው ስለ ፋርማሲ እናወራለን። ፋርማሲ ከአዘር ሄልዝ ውስጥ የሚገኝ ሲሆን በአዲስ የትምህርት ስርዓት ፍሬሽማን ኮስ ጨምሮ የአምስት ዓመት ትምህርት ነው ማለት ነው። ፋርማሲ ፋርማሲ ሲገቡ የሚትማሯቸው ኮርሶች ሞስትሊ ኬሚስትሪ ነክ አራውንድ 60 ፐርሰንት የሚሆን ማለት ነው ባዮሎጂካል የሆኑ ባዮሎጂካል ነክ የሆኑት ነገር ደግሞ አራውንድ 25 ፐርሰንት እና ሌሎቹም አሉ። ስለዚህ ኬሚስትሪ የሚወድና አንባቢ ተማሪ በብቃት ይወጣሉ ማለት ነው። ፋርማሲ ስትማሩ የሚያስደስቱ ነገሮች ይላል የመድኃኒት ቅመማ በላቦራቶሪ ትሰራላችሁ። ፋርማሲ ሲገቡ ከባህላዊ ሕክምናና ከእጽዋት እንዴት መድኃኒት ማግኘት እንደሚችሉ ታውቃላችሁ። በላቦራቶሪ ውስጥ ሎሽን፣ ክሬም፣ ጄል፣ ሻምፖ፣ ሳንታይዘር የመሳሰሉትን ኮስሞቲክስ ታመርታላችሁ። መድኃኒትን አይጥ ላይ በመውጋት ትመራምራላችሁ። ወዘታ ማለት ነው እና ጥያቄው ምንድን ነው በፋርማሲ ስትመረቁ ያው ጥያቄው ምንድን ነው የሚለው በፋርማሲ ስትመረቁ ምን ትሰራላችሁ? ገቢሱ እንዴት ነው? ያው ለዛ ደግሞ ክሊኒካል ፋርማሲ የሚባለው ለሆስፒታል ውስጥ ትቀጠራላችሁ። ያው ክሊኒካል ፋርማሲ እና ፋርማቲካል ካምፓኒ የመድኃኒት ፋብሪካና በተወሰነ መልኩ የኮስሞቲክስ ፋብሪካ ጋር የተገናኛል። በዛ ላይ ተቀጥራችሁ ትሰራላችሁ። ሌለኛ ደግሞ የመድኃኒትና የምግብ ቁጥጥር ማለትም ወደ ሀገር የሚገቡና የሚወጡትን መፈተሽ፣ በዛ ላይ ትሰራላችሁ እና በግላችሁ ኮሚኒቲ ፋርማሲ በመክፈት በተለይ ቤተሰቦቻችሁ በገንዘብ የሚያግዛችሁ ከሆነ በጣም አዋጭ ነው ማለት ነው ሌላኛው ደግሞ በጣም አዋጭ ነው ማለት ነው። ሌላኛው ደግሞ የማንኛውም የሕክምና መድኃኒት እና ቁሳቁስ በፋርማሲስት ቁጥጥር ስር ነው የሚገዛው ወይም የሚቀርበው። ስለዚህ እዚያ ላይም የእናንተ ሙያ አለ ማለት ነው። ሌላ የፊንገርፕሪንት ፎረንሲክስ፣ ፉድ ቶክሲሲቲ፣ ድራ ቶክሲሲቲ የመሳሰሉትን የወንጀል ምርመራ ላይ መስራት ይቻላል። እኛ ሀገር ብዙም ባይኖር መድኃኒት ጥናትና ምርምር ላይም ትሰራላችሁ ማለት ነው። ሶ ፋርማሲ ተምራችሁ ስጨርሱ የስራ እድል በጣም ሰፊ ነው። የግል መክፈት ትችላላችሁ። በመንግስትም በብዙ ያው፣ አሁን ባወራች በክሊኒካል ፋርማሲ፣ በፋርማቲካል ካምፓኒ፣ የመድኃኒትና የምግብ ቁጥጥር ስር እና የራሳችሁ ያው የግል ፋርማሲ በቤተሰብ እርዳታ የምትከፍቱት የማንኛውም የሕክምና መድኃኒትና ቁሳቁስ እንደ ፋርማሲስት ቁጥጥር ስር ነው የሚገዛው። ያው እነሱ አለ እንደ ፍሪንገር ፕሪንት ላይ ትሰራላችሁ፣ ፎረንሲክ፣ በፉድ ቶክሲሲቲ በድራግ ቶክሲሲቲ ላይ ትሰራላችሁ እና ብዙ እድሎች አሉ ማለት ነው። መግባት የምትፈልጉ አፕሬት አቃለው ብዙ በዚ ኦልሞስት ብዙ ፋርማሲዎች ፋርማሲስቶች አሉ እየተባሉ ነው ያ ኢፌክት ሊያመጣ ይችላል። ግን በጣም ባላችሁበት ቦታ ካሉት ልጆች የተሻላችሁ ሆናችሁ ከተገኛችሁ ያው ምንም በቃ አፕሪሼት ፋርማሲ ማለት ነው። ሶ ምን ልግባ ብላችሁ መውሰን አለባችሁ። ስለ ገቢው ስናወራ ደግሞ እውነትን ለመናገር በፋርማሲ ትምህርት ከተመረቃችሁ በኋላ ስራ፣ ገንዘብ አያሳስባችሁ ማለት ነው። ስለ ገንዘብ አያሳስባችሁ፣ እያጋነንኩ አይደለም። ከቻላችሁበት በጣም ባለ ሀብት ትሆናላችሁ ማለት ነው። ስለ ፋርማሲ ቢጠይቁ ቀድሞ የሚነግሯችሁ ቢዝኔስ ነውና እሱ አያሳስባችሁ። ስራ ላላገኝ ይችላለው እንደ ማንኛውም የጤና ተማሪ ከሆስፒታል፣ ጤና ጣቢያ ትሰራላችሁ። ፕላስ ሌላ አማራጭ በግል ትሰራላችሁ፣ ወይም ከላይ ከ ያው ቅድም ያወራሁትን አማራጮች ወስዳችሁ ትሰራላችሁ። ያው ስራ ላላገኝ ይችላለው የሚባል ስጋት ፋርማሲ ላይ አይኖርም ማለት ነው። ትምህርት ሌላኛው ጥያቄ ትምህርቱ ከባድ ነው ወይስ ቀላል? ፋርማሲ ከሜዲሲን በመቀጠል የሚመደብ ስለሆነ ከበድ ይላል። ነገር ግን ኬሚስትሪ፣ ባዮሎጂ እንደ ላብራቶሪ ነክ ትምህርቶች ለሚሰራና ለሚያነብ ተማሪ በቀላሉ ማለፍ ይችላል ማለት ነው። እንደ የዩኒቨርሲቲው ቀለል ባለ መልኩ የሚያስተምሩም አሉ። ስለዚህ ጠንከር ያለ ተማሪ ቢሆን የተሻለ ውጤት ያመጣል ማለት ነው። ፋርማሲ የሚገባ ተማሪ ትንሽ ጠንከር ብትሉ አሪፍ፣ ምክንያቱም ከሜዲሲን በትንሹ ነው ሚሻሎ ይባላል ማለት ነው። ሶ በአጠቃላይ ፋርማሲ ከሌሎች የጤና ዘርፎች ለየት የሚያደርገው ብዙ የስራ መስኮች ያሉትና ጥሩ የሚባል ክፍያ የሚገኝበት መሆኑ ነው። ስለ ፊልድ መረጣ በተመለከተ እንደ ሜዲሲን ገና የመጀመሪያ ስምስቴር ኮርስ እንደጨረሳችሁ ነው። ሌሎች ያው በየዩኒቨርሲቲ የሚሰጣችሁ አብዛኞቹ ያው በሲዮሲ ነው የሚቀበሉት ማለት ነው ከሜዲሲን ጋር ከዴንታል ሜዲሲን ሌሎች ሁሌት እንደየግቢ ይለያያል እንጂ ያው ያን ካለፋችሁ በመቁረጫ ውጤት ነው የምታልፉት ማለት ነው። ሌሎች አዘር ሄልጾች ግን አንደኛ ዓመት ከጨረሳችሁ በኋላ ይሆናል ማለት ነው። ሶ ማወቅ አለባችሁ። ዲፓርትሜንት መረጣ ላይ ወሳኙ ነገር እንትና እዛ ስለገባ እኔ መግባት አለብኝ እንትና ማለት የአጎት ልጅ የሰፈር ልጅ ፋሚሊ፣ ኢቭን ፋሚሊ ራሱ በጣም ኢፌክት ያደርግላችኋል ማለት ነው። ያን መስማት የለባችሁም። እውነት ነው፣ የምር እኔ መክራችኋሉ። የሜዲሲን ስቱዴንት አብዛኛው እኛ ክፍል አሉት ተማሪዎች ምንድን ነው በፋሚሊ ኬዝ ነው የገባሁት እና እኛ ሀይ ስኩል ከኔ ሲኒየር የሆነ ልጅ ጎበዝ ተማሪ ነበር። እሱ ጎበዝ ተማሪ ሜዲሲን ስለገባ እኔ መግባት ስላለብኝ ነው የገባሁት። ግን ግን አሁን ከበደኝ። አሁን እኔ ፊዚክስ እችል ነበር፣ እኔ ማትስ እችል ነበር። ግን ሜዲሲን ሳልፈልግ ገብቼ ማወጣት አልቻልኩ ምናምን የሚሉት ብዙ ናቸው። እናንተ እንዲነሱ መሆን የለባችሁ ዋትስ ዩር ፔሽን የሚለውን ያው ዩኒቨርሲቲ ተማሪ ናቸው። አይ እሱን እስካሁን ታውቃላችሁ። ፔሺናችሁ ምንድን ነው? ፊዚክስ ማትስ የሚችል ከሆነ ምን ምን ልማር? አፕላይድ አለ፣ ኢንጂኒሪንጎች አሉ። እና ጤና እንደ ኮንሰፕት የሆኑ ነገሮችን እንዲ ሽምደዳ እና ሌሎቹን የሚችሉ ከሆነ ጤና ውስጥ ሊግባ። ጤና ውስጥ ለመግባት ምን ያስፈልገኛል? ግሬድ አስፈልገኛል። ወሳኙ ነገር የሚላችሁ የምላችሁ ከቻላችሁ ማለት ነው ከቻላችሁ ብቻላችሁ ግሬድ አሪፍ አስቀምጣችሁ ብታልፉ አሪፍ ነው የትኛውን ፊልድ ቢገቡ ወሳኙ ነገር ግሬድ ነው እንጂ እንትን አይገባፊል አሪፍ ነው እንትን አይገባፊል አሪፍ ነው ማለት የለባችሁ፣ ማለት ነው ሶ ዲፓርትሜንት መረጣ ላይ በጣም ትልቅ የሆኑ ሰዎች አጠገባችሁ ላይ መኖር አለበት። ምክንያቱም ውጤት ሰርታችሁ ለፍታችሁ ይህን ሁሉ እስከ አስራ ሁለተኛ በጣም ለፍታችኋል። ከአስራ ሁለተኛ አልፋችሁ እስከ ግቢ ውስጥ ስገቡ በጣም ለፍታችኋል ማለት ነው። ይህን ሁሉ ለፍታችሁ በኋላ ግቢ ከገባችሁ በኋላ ግቢ ውስጥ ያለውን ስቃይ አይታችኋል። ይህን ሁሉ ካለፋችሁ በኋላ ጓደኛዬ ሜዲሲን ፈልጎ ገበ ብላችሁ ሜዲሲን መግባት የለባችሁም። ጓደኛዬ ሶፍትዌር ገባ፣ ሶፍትዌር አሪፍ ነው፣ ሶፍትዌር በጣም አሪፍ ነው ምናምን ስላለ የግድ አንተም ሶፍትዌር መግባት የለብህም፣ አንቺም ሶፍትዌር መግባት የለብሽም፣ ምክንያቱም በኋላ ነው የሚቆጭሽ። ውስጥ ላይ እየተማሽ በእንትና ምክንያት ነው የገባውት የሚባል ላይፍ መኖር የለበትም ማለት ነው። ሶ መልካሙን መኝላችሁ። ሶ አፕሬሺየት የሚያደረገው ዋትስ ማይ ፔሽን የሚለው ነገር ራሳችሁም ጠይቁ እና ትልቅ ሰው ዘመድ እና የተለያ ትልቅ ሰው ጠይቁ። ትልቅ ሰው ከጠየቃችሁ ትልቅ ሰው ደግሞ ይነግራችኋል ማለት ትልቅ ሰው ይህን ግቡ ምናምን አይልም ስላችሁ የሆና ወ ያሳያል። ይሄ ዲፓርትሜንት እንዲ እንዲ ነው ፉቸሪቲ እንዲ ነው ፎቶቻችሁ የና ክል ለሞዝ ነው የሚታገኙት ምናምን የሚባለውን ያስረዳል። እንጂ ይ ደግሞ ስለ ሌላ ዲፓርትሜንት ትፕ ይዤላችሁ እመጣለሁ። ቀጣይ ምን ስራ ስለምን ዛሬ የሰራሁት ያው ሶፍትዌር ኢንጂኒሪንግ እና ያው ፋርማሲ ነው። ቀጣይም ሶስት ይዤ እመጣለሁ። ስለ ሶስት ዲፓርትሜንቶች ስለ ሶስት ፊልዶች ይዤላችሁ እመጣለሁ። ምን ቢሰራላችሁ አሪፍ ነው የሚለውን ያው ኮሜንት ላይ ብጽፉልኝ ደስ ይለኛል። ፍላጎታችሁን በማይነካ መልኩ አዘጋጃለሁ ማለት ነው እና ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ ብታረጉልኝ እና ብታበረታቱልኝ አሪፍ ነው። ያው ተሻገር ይባላለሁ የአራተኛ አመት ሜዲሲን ተማሪ ነኝ። ይመቻችሁ።